የመጀመሪያ ጊዜ ሙሉ በሙሉ ጤነኛ ነች ብሎ ካለ በኋላ ተመልሳ አዲስ አበባ ሪፈራል ቤቱ ሰው ደግፎ ስናስገባት ብቻ አይቶ ወይኔ፣ የተደግፈች ነው የምትሄጂው ብሎን የፈረደላት ወይንስ የሕክምና ማስረጃዋን አይቶ ነው የፈረደላት? አንዴ እንዲገባኝ ይህን ጥያቄ መልሽልኝ። ፍርድ ቤቱ የፈረደላት ሰው ደግፎ ስላስገባት ነው ወይስ የህክምና ማስረጃዋን አይቶ ነው? ሆስፒታሉ የሰጣትን የህክምና ማስረጃ አይቶ ነው ወይንስ ሰዎች ደግፈው ስላስገቧት ነው? በአይን አይቶ ብቻ የተደገፈ። እንደዛ ከሆነ የውሸት ፋሻም ጠቅልጌ ብሄድ፣ የውሸት እያነከስኩም ብሄድ፣ ሰው ደግፎኝም ብሄድ ያለ ህክምና ማስረጃ ፍርድ ቤት ይፈርድልኛል ማለት ነው? ይህንን መልሽ አቡዬ። መጀመሪያ ላይ አው እሷ ተጎድታ ነበር፣ ግን ታክማ ድናለች። ሆስፒታሉም ደግሞ ሙሉ በሙሉ ጤንነቷ ተመልሷል ይላል ሌላ ኩልሽ ወረቀት ላይ ግን እሷ ይላል ሆስፒታሉ የደሴ ሆስፒታል ግን እሷ በጠየቀችው መሰረት ወደ አዲስ አበባ ሄጄ ልታይ ብላ በጠየቀችው መሰረት እንድትሄድ ፈቅደናል ነው የሚለው እኮ ጤናዋ ግን ሙሉ በሙሉ ተመልሷል ይላል የደሴ ሆስፒታል ከዛ ከሄደች በኋላ አዲስ አበባ ወረቀት ይዛ መጣች በፐርሰንት ራሱ በፐርሰንት የደሴ ሆስፒታል በፐርሰንት ለመጻፍ አይቻልም ጤንነቷን ሙሉ በሙሉ ተመልሷል ብሏል። ተመልሷል ካለ ያኔ ጤነኛለች ማለት ነው። እሷ አቡዬ ከዛ በኋላ ነው አዲስ አበባ ስትላክ ሌላ ወረቀት ይዛ የመጣችው። አማለች እንዲ ደሴ ሆስፒታል ነጻናት ብሎ ነጻናት ብሎ ደሴ ሆስፒታል ከጥቁር አንበሳ አርባ አምስት ፐርሰንት ጉዳት እንዳለባት ስታመጣ ለፍርድ ቤቱ፣ ያው ደሴ ሆስፒታል ነጻናት ብሏል። ስለዚህ የጥቁር አንበሳን አንቀበልም፣ ጥቁር የጥቁር አንበሳ ፎርጅድ ነው። ለምን አላላችሁም ለፍርድ ቤት እናንተ? አለች እኮ እናቴ ያለች በቃ፣ እንትኖቹ እንደዛ ተደግፋ ምናምን ስለምትሄድ ከአመጣችው ወረቀት ጋር በቃ እሷ ላይ ነው እምነት ያላቸው። የእናቴን ወረቀት እራሱ እያዩት አይደለም። ማን ነው ቅልቦች ራሱ ቢመጣ በዚህ ነገር ላይ እኮ ይረዳናል ሀሱና ስለዚህ ፍርድ ቤቱ ነ ጥፋ በጣም ይረዳናል። እሺ ፍርድ ቤቱ ጥፋተኛ አንደኛ አንደኛ የእንትን የወሎ የደሴ ሆስፒታል ንጹናት ብሎ የጥቁር አንበሳ 45 ፐርሰንት የጻፈላትን መቀበሉ ፍርድ ቤቱ ነው ጥፋተኛ። ተደስቷ ምን አጠፋች? ፍርድ ቤቱ ስላመናት ጥፋተኛ ነው። መጠየቅ ያለበት ፍርድ ቤቱ ነው አይደል? ተደግፋ ስትገባ አይቶ ብቻ ስለፈረደላት ፍርድ ቤቱ ሆኖ ተጠያቂ። ለምን ፍርድ ቤት ለምን አህያውን ፈርቶ ዳውን ላውን ይሆናል ነገሩ። ለምን ፍርድ ቤቱን በትክክል አልፈረዱም? ለምን አትሉትም? ሙሳይመን እሷም ጥፋተኛ ነች። ተደግፋ ለምን ትገባለች? ጤነኛኝ የሆነች ማለት ነው። ግን እሷ በቃ ያንን አደጋውን እንደ እንትን ነው የተጠቀመችበት በዛ ሰዓት እንደ ቻንስ። ስለዚህ ነገ እኔ ፋሻ ጠቅልዬ ብሄድ ፍርድ ቤት ፋሻዬን ብቻ አይቶ ሳያስ መረምረኝ ዝም ብሎ ይፈርዳል። የሆነ ያለው ሀቡ እንደዛ ነው በቃ እኮ ስትከራከሪ በማስረጃ እንደገና ፍርድ ቤቱ በትክክል አልፈረደም ከተባለ መጠየቅ ያለበት ፍርድ ቤቱ ነው። ለምን ተደግፋ ስትገባ ተፈረድ? ለምን የጥቁር አንበሳን አርባ አምስት ፐርሰንት ጉዳት አለ። አቡዬ እናቴን ስሚያት፣ አሁን እናቴን ስሚያት፣ በቃ እናቴን አዳምጫት። አንቺ ሚዩት አርግላ። ሰላም ጤና ይስጥልን ማዘር። ይሰማል፣ ይሰማል። ሰላም ናችሁ። አንነና መስገናአኛና ይሁን መጀመሪያውኑ ገና ስትከሳኝ የሆቴል ማስረጃ 1748 ብር ፎርጅር ነበር። ለሁሉም ሳቀርብ ሳቀርብ አልሰሙኝም። ግን በዚህ በ1748 ፎርጅር ለመሆኑ አዲስ አበባ የት ክፍለ ከተማ ምን አጣርቼ ምንወቱት አውጣ አ ብር ተቀጣለች። ትክክል ለመሆኑ ወረዳ ፍርድ ቤት ቀጥቷታል። እሺ ይሄ ማስረጃ ተያይዞ ነበር። አሁንም ቢሆን ብዙውን ነገር የማታለያ እንደገና እዛው 17480 ወር ከሆቴል አመጣ ያለችው ፊርማው ደግሞ የባሏ ፊርማ ነው። ኦኬ እኔ ገንዘብ ስሰጥ የምከፍለው የሚፈርመው ፊርማ ፊርማና አንድ አይነት ነው። ይሄን ሁላ መልክቼ ምንም ተቀባይነት የለኝም። ላይም ዘለልኩ ታችም ዘለልኩ፣ አልሆነም። መጨረሻ ላይ አዲስ አበባ ይዣት መጣ። እኔ ይዣት እንድመጣ ፍርድ ቤት ጠይቄ ነው ይዣት የመጣሁት። ጥቁር አንበሳ ሰብለ ግን ሰብለ ግን ስትል የነበረው አዲስ አበባ በራሷ ሊሄድ ብላ ነው፣ ሄደችው። ይኸው እርሶ ደግሞ ጀሚላ ያለችውን ደገሙት። መጀመሪያ ኮሪያ ሆስፒታል ሂዳ ታክማለች፣ የዛንም ከፍሏል መድን ድርጅት። በኋላ ግን ትክክል ያልሆነ ማስረጃ ነው ይሄ። ጠራልህ ብዬ አዲስ አበባ ውስጥ ወሰድኳት፣ ጥቁር አንበሳ መልክቼ፣ ጥቁር አንበሳ ደብዳቤ ዘንድ አሁን ሊጠራባ ሲል ተመልሰ ጥላን ወደ ኮምቦልሻ ተመለሰች። እንደውም ወረቀት ላይ ደብዳቤ አለኝ አሁን ታካሚ የላካችት ታካሚ በትክክል በቅንነትና በፍላጎት ምርመራዋን ጨርሳ ልትመለስ ያልቻለች ስለሆነ ብሎ ያ ጥቁር አንበሳ የጻፈው ደብዳቤ አለኝ። ይጀላይ እሱንም እንደፈልሻለሁ ነገር አ እንደዛ ሁላ ታደርገ ብዙ ደትም ያለው ብዙ ለፍቻለሁ። እኔ ያናደረኝ ብሩን መክፈል አይደለም። የሐሰት ማስረጃው ነው ያናደደኝ። ስለ የሐሰት ማስረጃ መሆኑን ለፍርድ ቤት ለምን ይግባኛል አላችሁ?

በወቅቱ የነበሩት ደግሞ ያው ቤተሰብ ስላላት ሞልቷታል። የሚታወቅ ሰው ሁሉ አላት። እከሌ ብዬ ስም መጥራት አልችልም። በነዛ ሁኔታ ሁሉን ነገር ጨርሳ ነው እሷ እንደገና ባምስት አጥፋብኝ የመጣችው። ያንንም ደግሞ የእኔ ጠበቃ ከእሷ ጋር ተሻርካ በዛን ቀን ትክክለኛ ማስረጃ አይደለም እያልኩኔ ይህንን ሳታቀርብልኝ የራሱትም ማዘር የራሱትም ጠበቃ ከእሷ ጋር ተሻርካ ነበር። አው ተሻካ ነበር። ታንቻችሁ ታንቻችሁ ተሻረኩ። ሁሉም ተሻርካ እንደዛ አደረገችኝ። ያቺ ማስረጃውን ትክክለኛውን ሳታቀርብ ልይ በመጥረቱ ነው ያለፈብኝ። አምስት ፈሰንቱ ትፈሉ ተባለ፣ ያን ከፍለናል። አው እሺ። ማዛርጊ ፍርድ ቤቱ ትክክል ባለመፍረዱ ለምን አልጠየቃችሁትም? ፍርድ ቤቱን ለምን አላስጠየቃችሁትም? ለምን ይግባኛል አላችሁም? ይግባኝ እያልኩ ላይ ላይ ድረስ ይያልኩኝ እሺ፣ አልሆነልኝ። ለምን አልሆነልኝም? ደካማ ነኝ። እሷ እሷጋ ትርትር ይዘን ነው ባለቤቴ የሞተብኝ። ብዙ ብስጭት ነው የሞተብኝ። በቃ ሁለት መቶ ሺህ ብር ቤተሰብና ጎረቤቶች ጓደኛ አገር አገርም ከየል ጓደኞችም ብዙ ረድቶኛል እኮ። ከተለያየ ሰው ከዘመድ ከጎረቤት ከዘመድ ይችን አሁን የምኖርባትን ቤት መጦሪያዬም የመንግስት ስለሰጠን ይችን ስታሸጥ የፈለገችው ስደነፋ ነበር። ያላደረገችኝ የለም፣ ያላስተረከረችኝ የለም። ለቁማ ለመሄዷ ባዛር ላይ ሁላ ፎቶግራፍ ቀርጫታለሁ፣ አስቀርጫታለሁ። ከዛም ወዲህ ሌላ ቦታ እንደዛ አስቀርጫታለሁ። እሰርግም ላይ እየተከታተልኩኝ ግን ሰሚ አላገኘሁም። እኔ አንደኛ ትልቅ ሰው ነኝ። የሚገድፈኝ ስላላገኘው ቃሌ ስላልተሰማልኝ ተወስኖላታል እሷ። እሺ ማዘርጌ፣ አንድ ሰው በመኪና ተገጭቶ ሁለት መቶ ሺህ ብር ለሰው ልጅ እንግዲህ ሁለት መቶ ሺህ ብር ለህክምና እንኳን አይበቃም። ሁለት መቶ ሺህ ብር ለሰው ልጅ በመኪና ለተገጨ ሰው ምንም ይሁን ጉዳቱ ከባድም ይሁን ቀላል ሁለት መቶ ሺህ ብር ብዙ ነው ብለው ያስባሉ። ማዘርጌ ያም አልቆጨኝም። ፈልጌው ነው እውነት እንዲወጣልኝ ብዬሽ ነው። እዛ ድረስ ወተርኳት። እሺ ግን በትክክል ባለመፈረዱ መወቀስ ያለበት ማን ነው? በትክክል ያልፈረደው ፍርድ ቤት ማለት ፍርድ ቤት በፍችክ እኔ አረካሁም፣ ፍጭክ፣ እንትን ፍርድክ፣ ፍርድ ቤቱም ፍርድክ ትክክል አይደለም፣ ፍርድክ በፍርድክ እኔ ደስተኛ አይደለሁም ከተባለ መከሰስ ያለበት ፍርድ ቤቱ ነው አይደል? ያንንም እያልኩ፣ ይግባኝ ይግባኝ እያልኩ እስከ ጠቅላይ ፍርድ ቤት ሄጃለሁ። አንደኛ እሺ፣ ጥቁር አንበሳ የሰጣት የሕክምና ማስረጃ አላት፣ የንግግር ችሎታ አላት፣ ሰውን ማሳመን ትችላለች እንደምታያት ነው። አንደኛ ችግሩ አንደኛ የንግግር ችሎታ አላት፣ ሁለተኛ ከእርሶ ጠበቃ ጋር ሳይቀር ተሻረከች፣ ሶስተኛ ዳኛዎቿ ዳኞቹ በእጇ ናቸው አይደል? ዳኞቿ በእጇ መሆናቸውን አላውቅም።

እዛው ነግዣቸዋለሁ ገብቼ ለዶክተሮቹ። ምን አሉ ዶክተሮቹ፣ ሲነግሯቸው ዶክተሮቹማ እንደገና ጥፊና ነኝ እና እንደገና እናይለሻለን ብለው ነው የተመለስኩት። ከዛም ወዲህ ሞታቱኝ አልቻልኩም። አቅሜም ሁሉም ስላልቻልኩ ቀርቻለሁ። ስንት ሆስፒታል ታየች፣ ስንት ሆስፒታል ታየች። ኮሪያም ተመላለሻለሁ። ስለዚህ ኮሪያም ኮሪያም ነው እንደምትቀልድ የነበረው ስለዚህ ጥቁር አንበሳም ኮሪያም ሁሉም ሆስፒታሎች ትክክል አይደሉም። የሁሉም ሆስፒታሎች ውስጥ ጥቁር አንበሳ ማስተ ይያዙ ደብዳቤ ይሁላልኝ የተጣፈ ማዘርጄ እኔ ጠየቅኩት እኔ ጠየቅኩት። ጥቁር አንበሳም ኮሪያ ሆስፒታልም ሁለቱም ትክክለኛ ማስረጃ አልሰጡም። ሁለቱም ከኮሪያው አልመጣም። መጀመሪያ ረካ ብቻ ነው ኮሪያ የተመረመረችው።

ማዘር ጨርሰዋል? መናገር የሚፈልጉትን ማዘርዬ፣ ሌላ መናገር የሚፈልጉት ነገር አለ? ማዘር ሌላ፣ በቃ ሀቁ ሰውራ ሀቁ ሰውራ ጀሚላይት። እሺ ትናገር እሺ ማዘር፣ እናመሰግናለን። ማስረጃው ባሌ ነው ይሄን ማስረጃውን እንትን ያለው እሱ አሜሪካን ነው ብላ ወደ እሷ ዙራ ነው ያም 500 ሺህ ብር ብቻ 500 ብር ብቻ ይተከፈላል የከፈለችው። ኦኬ፣ ያም እጀላይ ይገኛል እኮ እዚ አላኩልሽም እንጂ የሐሰት ማስረጃ ማቅረቧ ማቅረባ 500 ብር መቀጣታ የወረዳ ፍርድ ቤት ደብደብዋለኝ። ጀላይ ነግራኛለ። ሰብለም ስለዚህ ማዘርጌ ፍርድ ቤቱም ጥቁር አንበሳን መጠየቅ አለባቸው። ለምን ፎርጂዲ ህክምና ማስረጃ ሰጠ ጥቁር አንበሳ? ሁለተኛ ፍርድ ቤቱ ለምን በፎርጂዲ ህክምና ማስረጃ ፈረደ? እነዚህ መጠየቅ አለባቸው። ሰማኒያ አምስት ከሰጣች በኋላ ሙሉ ጤነኛ ናት ብሏል ደሴ ሆስፒታል እኮ መጠየቅ አለባቸው። በህግ ጠይቁ። ጥቁር አንበሳንም ፍርድ ቤቱንም በህግ ጠይቁ። ፍርድ ቤትንም እኮ መክሰስ ይቻላል። እኔ አልጠይቅም። ጠይቅን በቃ ህዝብ እንዲሰማልኝ ብቻ ፈልጌ ነው እንጂ ከሷ ምንም ማገኛለሁ ብዬም አይደለም። እንደገና ሌላ ሆስፒታል ምንም ደግሞ አልጠይቅም እና በቃ እኛ እንድናቅ ከሆነ እኛ አውቀናል። ማዘርዬ እ በፊት የደከምኩት ይበቃኛል። እናመሰግናለን ማዘር። እኛ አውቀናል። እኛ እንድናቅ ከሆነ አውቀናል። ሌላ መጨመር የሚፈልጉት ነገር አለ? አመሰግናለሁ። እንትኑን እና መጠቃቸው ነበር የሰብልዬው ወንድምለኝ እና አንድ ሀሳብ ልናገር። እሺ ወንድምየው ተናገር። አዲስ ነገር የምንፈጥረው ነገር የለም። በዚህ ሰዓት በፍርድ ረጅም ጊዜ ክርክር ተደርጎ ይሰማል። ወንድምየው ማዘር ነገር የምፈልገው ነገር አለ ጀሚላ ንያለበሰራ በተራ የእነሱ ቤተሰብ ሲናገር ምን እን ወንድም ነው የገባው ይሰማል። ኔትዎርክ ተቋረጠ። ጀሚላ ማዘርን መጠየቅ የምትፈልገው ነገር መጠየቅ የምንፈልገው ነገር ካለ ችግር ያለ፣ ግን ሀሳብን እሷ አንድ ሆና እናንተ ሶስት፣ አይከብድም? እሷ አንድ ሰው ናት። አንድ ሰው ወክሏችሁ ቢያወራ ጥሩ ነው። እሷ አንድ ሰው ሆና እናንተ ሶስት፣ ሰብለ ወንድም እናት ይዚት፣ ፌር ሶስት ለአንድ ፌር ነው? አይደለም፣ አይደለም። አንደኛ በጉዳዩ ላይ አልነበረችም ሩቅ ነበረች የነበረችው፣ ገብቶሻል። እያንዳንዱን ነገር የምታውቀው ነገር የለም። አምባ ሁኑ ሰዓት ላይ ስኳር አለ ይሄደ ያለ ገብቶሻላ አደለም። ብዙውን ነገር ስሜታዊ ሁናን የምትናገረውና፣ እና አንድ ነገርይ አንድ ጊዜ ልንገርሽ፣ ከእነሱ ቤት ሰምተናል ው ይቅርታ፣ ግን አንቺ ጋር በመሃል ስለገባ ሁለቱን ሰማናቸው። ለአንቺ ክብር እና ለአንቺ ብዬ እንጂ እኔ እነዚህ ሰዎች ለእኔ አሁን አብ እየሰማንች ነው ጀሚላ፣ ይሰማል እኛ ጋር ትሰሚያለሽ፣ አትቆራረጪም። እነዚህ ሰዎች የእኔ መዳን የሚያንገበግባቸው በጣም ከሚናገሩት እና ከሚሆኑት ሁኔታ እያየው ከአንድም ሁለት ሰው ሰምቻለሁ፣ ለአንቺ ክብር ብዬ ማለት ነው። በሚፈልጉት መንገድ መጠየቅ ይችላሉ። ከዚህ በኋላ ግን የእነሱን ፋሚሊ ደጋሚ የምሰማበት ምንም ምክንያት የለኝም። ይቅርታ አድርግልኝ። ለእሷ ምዬላታል። ወላ አፍ በይኝ ብለሽ ደውለሽ በስልክ ከጓደኛ ቤት ይቅርታ ጠይቃኛለች። አመታት በኋላ መታ ዛሬ ሚዲያ ላይ ከሳ ይሄን ተናግራለች። ሽምግልናውንም ደግሞ እናቲቱ አልፈልግም ብለው ማቋረጣቸውን ከአንድም ሁለት ጊዜ፣ በአላህ ስም እምላለሁ፣ ምስክሮችም አሉ። ሽምግልናውን ያቋረጡት እነሱ እንጂ እኔ አይደለሁም። ጠበቃ አቃቢ ሕግ ምናምን ለሚሉት ፎርጂድ፣ ፌክ ጥቁር አንበሳ ትሰራሽ ለሚሉት ደግሞ ወላሂ አልዓዚም የቀራሁት ቁርአን ይክዳይ፣ በቁርአን ነው የምምለው። አንድ ቦታ ላይ አንድ ነገር አላደረኩ። ሐቅና ሐቅ በመንገዱ ሄደ፣ አለቀ። በመጨረሻም ሐቅ አሸነፈና ፍርድ ቤቱ በሐቅ ፈረደ። ፍርድ ቤቱ ተሳስቷል፣ ፍርዱ ትክክል። እነሱ ግን ለወራት በእኔ ስም እንዲህ ተከሰን እያሉ ሲለምኑ ግን ይኖረዋል። የኮምቦልሻ ሰው ብለ ያቀርቸዋል። እኔ ነው የሚያቀኛል ኔትወርክ ተቋረጠ በኋላ ስለዚህ፣ ከዚህ በላይ ባንቆይ ጥሩ። ጀሚላ ኔትወርክ አስቸገረኩ። ስለዚህ መከፈል አቡዬ የሌላው ራስ ከዛ ኦኬ። እናንተ ማድረግ ያለባችሁ ፍርድ ቤቱን አጭበርብራህ አለች ጀሚላ አጭበርብራህ አለች ብላችሁ። አቡዬ እኛ ስለ ፍርድ ቤቱ ማጭበርበሩን አይደለም እዚህ የመጣ ነው ልንወራ፣ ግን አንቺ ጋ ሳያት ቤተሰቦች ላይ ያደረገችው ክፋት፣ ለዛ ነው እኔ ወደ አንች ጋር የገባሁት። አሁን በቃ ያለቀ ጉዳይ ነው ግን እሷ ዞሮ ዞሮ አንቺም ታውቂያለሽ፣ ወረቀቱ በእጅሽ ነው። አቆ አንቺ ጋለ ወረቀቱ መንቀሳቀስ አይደለም

ያለበት ፍርድ ቤቱን ነው አይደል? ምትዩ ስለዚህ ፍርድ ቤቱን ሄደሽ አንቂ ጀሚላ ያመጣችው ያቀረበችው የሕክምና ማስረጃ ትክክል አይደለም ሰላሳ ሁለት ዓመት ካልጋ ተነስቼ አልሄድም ብላ ይኸው ሰላሳ ሁለት ዓመት አልሞላም በአምስት ዓመት እና በስድስት ዓመት ቆማ እየሄደች ነው ቀርታ አንድ አዳምጭ ሀቡዬ ለምንድን ነው እንደሱ አይነት አስተሳሰብ የምታስብ ሀቡ እኛ ሰላሳ ሁለት ዓመት በፊት ለምን ቆማ ተነሳች አላልንም እኛ እያንሸልነ ነው ከመጀመሪያው ጀምሮ ታክማለች ታክማ ሆስፒታሉ ማን ያሳከማ? ማን በማን ብር ይታከማ? ያኛው መኪና እኛና የተጋጨው ሁለቱም መኪና ነው ያሳከማት ባለቤት፣ የሁለቱም መኪና ባለቤት አሳከማት። ኦኬ ታክማ አንገቷ ላይ ስምንት ወር አንገቷ ላይ እንትን ለአንገት የሚደረገውን ታደርግ ነበር አልነበረም? እኔ አላየኋትም። ስለሱ ማቀመጥ ነበር ወንድምሽ እራሱ እኮ ሰብላል ነበረች ቆይ፣ ሰብለ ተረጋዩ ባልኖር ይነግሩኛል። ሀቡዬ፣ እኔ ባልኖር እናቴ አዳምጪ፣ እየተደማመጥ ናውራ። በወሬ በወሬ ቦታው ላይ ሳትሆኝ አንቺ አረብ ሀገር ነበርሽ። ቦታው ላይ ሳትሆኝ ዛሬ ቆማ ስላየሻት ዛሬ ደና ሆና ስላየሻት፣ ሰላሳ ሁለት ዓመት ከአልጋ አትነሳም ብሎ ነው። በፊትም ቆማ ነው የምትሄደው። ጤነኛ ነች ግን እሷ እየተደገፈች ምን እያለች፣ ፍርድ ቤቱን በማታለል ይሄን ብር ወስዳለች። አታላለች እኮ ነው የምልሽ። እንደገና ደግሞ በሆቴሉ ራሱ ልምድ አትረጅም ሀቡ፣ ወረቀቱ ከአንተ ጋለ፣ ሆቴሉን እራሱ ምን እንድንላት ነው የምትፈልጊው? ስለዚህ ይኸውልሽ፣ ሰብለዬ፣ አሁን እኔ ምንም አንፈልግም ከሷ። ግን ህዝቡ ጀሚላን እንዲሰድባት እንፈልጋለን። አታላይናት፣ አጭበርባሪናት፣ ፍርድ ቤት አጭበርብራለች ብላችሁ ስደቡልኝ ነው። አልገባኝም ምንድን ነው የምትፈልጊው? ዛይህንን ነው የምፈልገው። በይ ህዝቡ እውነቱን የእሷን እውነት እንዲያውቅ ነው የገባሁት። ሆተለይ ወደ አንቺ ጋ ጫሁጠቅነበስለምኑ? ስለዳነች በመድሀኒዓለም ይቅርታ አድርጉልኝ ትበል። ስለዳነች እንዴ? ስለዳነች እኮ አይደለም እኛ እየተናገርነው ያለን እኮ ስለዳነች አይደለም። ከመጀመሪያውም ምንም ህመሟን በቃ ድናለች፣ ከጀመር ድናለች። አቡ ለምንድነው የእኛን ስንትን ወረቀት እጅ ለምን ነው እኛን ስማታዩ ፍርድ ቤቱን ስላጭመረበረች፣ ፍርድ ፍርድ ቤት ሄደሽ ለምን አትከሻትም? እኮ አመንኩልሽ እኮ ፍርድ ቤቱን አጭመርብራለች። ሁለት መቶ ሺህ ብር አይገባትም፣ ለገጨናት ግጭት ለደረሰባት የነርቭ ችግር ሁለት መቶ ሺህ ብር በዝቶባታል፣ ብዙ ነው። ስለዚህ ፍርድ ቤቱ የፈረደው ትክክል አይደለም። ድሮም ቢሆን ፍርድ ቤቱን እንዳጭመረበረች እኮ እናት እየተናገረች ነው፣ ወረቀትም እያቀረበች ነው፣ ቪዲዮም ፍርድ ቤቱን ነበረች ነው እኮ እናቴ ግን በቃ ሰሚ አላገኘችም። ስለዚህ ባለመስማቱ አሁንም ፍርድ ቤቱ ነዋ ጥፋተኛል። እናትሽን ስላልሰማ እያቀረ እየነገረችው ች ልጅ አጭበርባሪ ናት እያለች ለፍርድ ቤት እየነገረችለች ለምን በሁለት ሰው ለምን ጤነኛ ሆና ከተማ ውስጥ በሰላም እየሄደች እየተጓዘች፣ እንዴት ነው አንድ ሰው እንደገና ፍርድ ቤት ስትሄድ በሁለት ሰው ተይዛ በዚህ በእጇና በእጇ ተይዛ ተደግፋ የምትገባው ሌባ ስለሆነች አይደል? ሌባ ነች። አጭበርብራ ነው አጭበርብራ ነው ይሄ የእናቴን ስንት አምስት ዓመት ሙሉ ስታገራት ትታት የነበረው እንዲህ አቡ ምን ሆነሻል? አምስት ዓመት ሙሉ እኮ ነው ፍርድ ቤት ለፍርድ ቤት ስታንከራተት የኖረችው። አንቺ ስለ ብሩ ነው እንዴ? ብሩንማ እድሜ ለኮንቦልሻ ህዝብ እሷ ሳትጠይቅ እናቴ እርዳታ ማንንም እርዱኝ ሳትል ነው እኛ ልጆችሽ አለን ብለው የኮንቦልሻ ህዝብ ራሱ ነው ሰብስቦ አምጥተው የከፈለላት። ግን እናቴ ማንንም ሰው እርዱኝም ስጡኝም ብላም አታውቅም። ግን እሷ ሌባ ስለሆነች ሴትየዋ በሁለት በሁለት ሰው እየተደገፈች ነበር ፍርድ ቤቱን ለማጭበርበር የምትገባ ሀሙ ብንሆን ነው። የሰው ህመም ለምን አይገባችም? የእናቴ ድካም የዘጠኝ ልጆች እናት ናት፣ የኔ ናት። ለምንድን ነው የእናቴ ድካም አምስት ዓመት ሙሉ እስከ አዲስ አበባ ድረስ እሷን ስትንከራተት የነበረው? አጭበርብራ ራሱ የሆቴል ወረቀት ያወጣችው ይህስ አይታይም? ለምን ህዝብ ለምን ሀቁን አይናገርም? ጀሚላ ጎበዝ ናት፣ ጀሚላ ጀግና ናት። ጀሚላ ምን ላይ ነው ጀግንነቷ? የልጆቿን አባት የምትከስ ሴት ናት እኮ ጀሚላ ማለት የራ ከሰሽ ለገንዘብ ስትል የምትሞት ሴት ናት። ማን እንደላከሽ፣ አሁን አመለጠሽ። ለምን ያመልጠኛ? እኔ ልጁንም አላውቀውም ሲጀመር። እኔ እዛ ሀገር ላይ ከወጣ 23 ዓመቴ ነው። አቡዬ ከዛ ሀገር ከወጣ እኔ 23 ዓመቴ ነው። ስለ ጀሚላን ባላውቅም፣ እሱንም አላውቅም፣ ስሙንም አላውቅም፣ ልጆቿንም አላውቅም። ሲጀመር ማለት ነው 23 ዓመቴ ነው ከኮምቦልቻ ከወጣው። እኔ ትላንትና መጣው ሰው አይደለሁም። ከሱ ጋር ምን ያገናኘኛል? አንቺ ቤት ሳያት ተናደድኩ ገባው እንጂ ስለ እሱ ምንም ማውቀው ነገር የለም። ግን እሷን ነጻ ለማውጣት የምትሞክሪው ነገር ያናድዳል። ሀቦ አንቺ እኮ እንደዚህ ሰው አይደለሽም። ወረቀቱ ስታ የሆቴል ፎርጆድ ወረቀት በእጅሽ ላይ ያለ አንደኛ አንደኛ ከዘጠኝ ዓመት በኋላ ቆማ ስላየሻት ሁለት መቶ ሺህ ብር ከህዝብ ለተሰበሰበ ከኪስሽ ላልወጣት አንገግበሽ በጤና ስላየሻት ቀንተሽ ልትከሻት መጣሽ። ስለ አልነቅልሽም ስለዚህ፣ ከዘጠኝ ዓመት በኋላ ምንም አናገኝም። እኛ ግን ህዝቡ እንዲጠላት ስለምንፈልግ፣ ህዝቡ እንዲያቅ ስለምንፈልግ ብለሽ መጣሽ። እሺ ብዬ ድልን ሰጠውሽ። በጣም ጥሩ። አንደኛ ፎርጅድ ወረቀት ይኸውልሽ። እኔ ነጥብ ይዛለሁ እያዳመጥኩሽ፣ ረጅም ሰዓት ሚውት አድርጌ ሳዳምጥሽ ነበር። አንደኛ ፎርጅድ ወረቀት ማስረጃ ለፍርድ ቤት አቅርባለች ለሚለው ጥያቄ ፎርጅድ ወረቀትን ተቀብሎ የፈረደ ፍርድ ቤት ፎርጂድ ወረቀቱት፣ እውነት ከሆነ ፎርጂድ ወረቀት ተቀብሎ የፈረደ ፍርድ ቤት መጠየቅ ሲገባ፣ ለምንድን ነው አንዲት ሴት ግለሰብ ዛሬ ከዘጠኝ የዛሬ ዘጠኝ ዓመት በተፈጠረ ጉዳይ ስጨርስና የምትመልሽልኝ ጥያቄ አላለቀም። ጥያቄን አንብቤ ስጨርስ እኔ ሚውት አረጋለሁ፣ አፌ ነዘጋለሁ፣ አንቺ ትመልሽልኝ አልሽ። ኦኬ፣ ያ ነው ፌር ማለት ያ ነው አንቺ። እኔ ደግሞ አንቺ ስታወሪ አላቋርጥሽ፣ ሚውት አረጋለሁ። ሰብለ፣ አንደኛ ጥያቄ ፎርጂድ ወረቀት ጀሚላ የዛሬ ዘጠኝ ዓመት የእናቴ መኪና ገጭቷት የእናቴ ሚኒባስ ገጭቷት፣ ለፍርድ ቤት ያቀረበችው ፎርጂድ ወረቀት ነው። የደረሰባት ጉዳት ያን ያህል አልነበረም። ሁለት መቶ ሺህ ብር አይገባውም ነበር። ግን በፎርጂድ ወረቀት ፍርድ ቤቱን አታላ ፍርድ ቤት ለሷ ፈረደ ከተባለ አንደኛ መጠየቅ ያለበት ፍርድ ቤቱ ነው። ለምን በፎርጂድ ወረቀት በመፍረዱ ኦኬ። ሁለተኛ ፎርጂድ ወረቀት በመስጠቱ ሆስፒታሉ ነው መጠየቅ ያለበት። ሁሉም ምንድ ይሄ ኪዩባ ሆስፒታልም ጥቁር አንበሳ ሆስፒታል፣ ሁሉም ፎርጂ ተሰጠ ከተባለ እያንዳንዱ ፎርጂ ተሰጠ የሚባለው ሆስፒታል ነው መጠየቅ ያለበት። ሁለተኛ እናቴ ቪዲዮ ጀሚላን ቀርጻ ጀሚላ በግሯ ቆማ መሄድ እንደምትችል ቪዲዮ አምጥታ ለፍርድ ቤቱ ስታቀርብ ፍርድ ቤቱ ቪዲዮውን ሊያይላት ፍቃደኛ አልሆነም ከተባለ መጠየቅ አሁንም ለምን አታይም? ለምን እኩል እኩል አትፈርድም ተብሎ መጠየቅ ያለበት ፍርድ ቤቱ ነው። ኦኬ፣ ሶስተኛ ብሩ ከህዝብ ከሆነ እየተሰበሰበው ራስሽ ነሽ፣ ከኮምቦልቻ ህዝብ ነው ሁለት መቶ ሺህ ብሩ ተሰብስቦ የተሰጣት ከተባለ ከኪሳችሁ ላልወጣ ነገር ከህዝብ አንድ ሰው ተጎዳ፣ በመኪና አደጋ ተገጨ፣ ምንም ይሁን ጉዳቱ፣ ስራ ፈቶ ቤት ተቀመጠ፣ ለሰው ስራ ለፈታ ሰው እንኳን እርዳታ ህዝብ አዋጥቶ ይረዳል። ከህዝብ ተሰብስቦ ለተሰጠ ገንዘብ ለምን ይሄ ሁሉ መንገብገብ አስፈለገ? የተሰጠው ከህዝብ ነው ከእናንተ ኪሳ አልወጣ ህዝብን የከፈለላችሁ ያንን ሁለት መቶ ሺህ ለምን ጥያቄውን በደንብ ይዘሽ አንድ ላይ ትመልሺኛለሽ። ሙት ስለማድረግ አራተኛ፣ በሽምግልና ስትጠይቅ እምቢ አለች ብለሻል። ግን እናትሽ ናቸው አይደል? በሽምግልና ሲጠይቁ በሽምግልና አልፈልግም ያሉት እልህ ስለተጋቡ። እሺ፣ አንቺ ደው ብለሽ ይቅርታ ጠይቀሻት፣ የተለያየ ሚስጥር ነገረሻት። ያንን ሚስጥር ስታወራ እዚህ ጋ ነርቨስ ሆነሽ፣ ላልተፈጠረ ነገር የሰው ልጅ ነርቨስ አይሆንም። እኔ ያልተፈጠረ ነገር ሲወራ እስቃለሁ። ስለማን ነው እኔ፣ አቢባ እኔ ብዬ እስቃለሁ። ይገርመኛል እንጂ አልናደድም። ቢካዝ ዛት ኢዝ ናት ማይ ሪል ላይፍ ሶ፣ እነዚህ አምስት ጥያቄዎች አሁንን የሚወት አረጋለሁ አንቺ ዋን ባይ ዋን አስረጅ። በመጀመሪያ ስለ ገንዘብ አይደለም እኛ እያወራ እያወራነ ያለ ነው ወይ ገንዘብ ወስዳለች ትክፈለን፣ ሳይሆን እያልን ያለ ነው። ሆቴል ራሱ ያረፈችበትን እናቴ የከፈለችበት ቢል አለ ቢሉን በፎርጅድ አሰርታ እንዳመጣችው በፖሊስ ተጣርቶ፣ ሆቴሉም ደግሞ ይሄም ቢል እኔ አልሰጠኋል እንትንም ግብር አልከርኩበትም ትክክል አይደለም ተብሎ ተቀታለች። ለምን እሷ ፎርጅድ አሰርታ ስላመጣች ማለት ነው ቢሉን። ይሄ ራሱ አንድ ማስረጃ ነው፣ እጅሽ ላይ ያለ ማስረጃው ማለት ነው። ማህተም የተመታበት ሁሉ አለ። ይሄ ባለበት ሁኔታ ጀሚላ ፎርጅድ አታሰራም ብለሽ ማመኑ ራሱ የሚገርም ነው። እኔ በጣም ነው ማምንሽ፣ በጣም ነው ማከብርሽ፣ አብዬ ማለት ነው። ፎርጅድ እንዳላሰራች አላመንኩም። ፎርጅድ ልታሰራ ትችላለች። ፎርጂድ ልታሰራ ትችላለች። ለዚህ ግን መጠየቅ ያለበት ማነው? ነው ፎርጅድ የሰጠው ሆስፒታል እኮ። ፎርጂድሁን፣ ኦሪጂናል ማን ነው? ማጣራት የማን ስራ ነው? አንድ የህክምና ማስረጃ አምጥቼ ለአንድ የመንግሥት ተቋም ሳቀርብለት፣ ፎርጂድ ነው፣ ኦሪጂናል ነው? የማጣራት ኃላፊነት የማን ነው?